አምበሎ ሪስ ጄምስ በቸልሲ በኩል የተጎዳ ተጫዋች ነው። ይህ ተጫዋች ከክለቡ ውጭ ሆኗል። መቼ ወደ ሜዳ ይመለሳል እስካሁን አልታወቀም። የጉዳቱ መጠንም ገና አልተገለጸም። አዎ፣ ሌሎች ጉዳቶች፣ ጆሽ አቺምፖንግ በውድድር ዓመቱ ሁለተኛ ተሰላፊነቱ ነበር። ጆሽ አቺምፖንግ ጥሩ ጨዋታ ነበር የተጫወተው ባለፈው ጨዋታ። ጆሽ አቺምፖንግ ይሄ ተጫዋች ጉዳት ላይ ነው። እንግዲህ ጉዳት አስተናግዷል ተጫዋቹ የመሃል ተከላካይ ነው። ባለፈው ያጋጠመው ጉዳትን ተከትሎ እንደገና የበለጠ እንዲሳሳ ነው ያደረገው። ከባዲያሽሊ ጋር ነበር የተጣመሩት። ተጫዋቹ አቺምፖንግ ኦክቶበር 18 ከኖቲንጋም ፎረስት ጋር በሚኖረው ጨዋታ ወደ ሜዳ ሊመለስ እንደሚችል ቅድመ ግምት ተሰጥቷል። ኦክቶበር 18 ከኖቲንጋም ፎረስት ጋር ወደ ሜዳ ሊመለስ እንደሚችል። ቤኖይት ባዲያሽሊ ሌላኛው የተጎዳ ተጫዋች ነው። ሁለቱ ሴንተር ባኮች ናቸው። በቀደም የተጎዱት ጆሽ አቺምፖንግ እና ቤኖይት ባዲያሽሊ። ይሄ ተጫዋች ደግሞ ከዘጠና አራት ቀናት በኋላ ነበር የተሰለፈው ባለፈው ጨዋታ ከቤኒፊካ ጋር በነበረው ጨዋታ ነው፣ ከ94 ቀን በኋላ የተሰለፈው በሻምፒዮንስ ሊግ። ከዛ በኋላ ከሊቨርፑል ጋር በነበረው ከአችንፖንግ ጋር ጥሩ ጥምረት ጥሩ እንቅስቃሴ ያደረጉ ጉዳት አስተናገደ። ይህም ተጫዋች ልክ እንደ ጆሽ አችንፖንግ ኦክቶበር 18 ከኖቲንግሃም ፎርስ ጋር በሚኖረው ጨዋታ ወደ ሜዳ ይመለሳል ተብሎ ይጠበቃል። አንድሬ ሳንቶስ ሌላኛው የተጎዳ ተጫዋች ነው። ይህ ተጫዋች ቤኒፊካን ባሸነፉበት ጨዋታ ነው ከውጭ የሆነው እና ልምምዶችንም ማድረግ አልቻለም። ይሄ ተጫዋች ብራዚላዊ አንድሬ ሳንቶስ አሁንም ልክ እንደነ ባዲያሽሌና አቺምፖንግ ኦክቶበር 18 ከኖቲንግሃም ፎረስት ጋር በሚኖረው ጨዋታ ሊመለስ ይችላል ተብሎ ተገምቷል። ኮል ፓልመር ሌላኛው የተጎዳ ተጫዋች ነው። ይሄ ተጫዋች በማንቸስተር ዩናይትድ ሁለት ለአንድ ቼልሲ ቸልሲ ሲሸነፍ 20 ደቂቃ በላይ መጫወት አልቻለም። የግሮይን ኢንጁሪ ነው። የብሽሽት ኢንጁሪ ወይም የብሽሽት ጉዳት ያስተናገደ ተጫዋች ነው። ኮል ፓልመር መቼ ወደ ሜዳ ይመለሳል? ኦክቶበር 18 ከኖቲንግሃም ፎረስት ጋር ሊመለስ እንደሚችል ቅድመ ግምት ተሰጥቷል። ዌስሊ ፎፋና ፈረንሳዊ ተከላካይ፣ ይሄ ተጫዋች መጎዳቱን ተከትሎ ነው ባዲያሽሊ እና ቺምፖንግ እንዲጣመሩ የተደረገው። ምን ያህል የቸልሲ ተከላካይ ክፍል እንደ ሳሳ ማየት ይቻላል። አቺምፖንግን አየን፣ ባዲያሽሊ ያውም እና ቻሎባ በካርድ ምክንያት ወይም በሰስፔንሽን ሰስፔንድድ ስለሆነ በቅጣት ምክንያት የለም። ዌስሊ ፎፋና በጉዳት ምክንያት የለም። አዳሪባዮ በጉዳት ምክንያት የለም። ስለዚህ የእነዚህ የተከላካይ ክፍሉ መሳሳት ቶሲን አዳሪባዮ፣ ዌስሊ ፎፋና ቀድሞ የተጎዱ ናቸው። ዳሪዮ ኢሶጎ ሰርጀሪ አድርጓል። የኛው የጭን ጉዳት ያጋጠመው ተጫዋች ነው። ዳሪዮ ኢሶጎ ቼልሲ ቤት ውስጥ በቃ በጣም የዳሪ ኢሶጎ ደግሞ 2026 አዲስ ዓመት ሊገባ አካባቢ ምናልባት ሊደርስ ይችላል የሚል ግምት ነው። ሊያም ዴላፕ ሌላኛው አጥቂ ነው፣ መቼ እንደሚመለስ አልታወቀም። ቸልሲ በ30 ሚሊዮን ፓውንድ ክረምት ላይ እያስፈረመው ነው። ኢንዞ ማሬስካ ምን ያህል ምን ያህል የተጫዋች ጉዳት እንዳመሳቸው ማሳያ ነው። ሌቫይ ኮልዊል ሌላኛው ተከላካይ የሊያም ዴላፕ መቼ እንደሚመለስ አልታወቀም እስካሁን አሁንም ገና አላገገመም። ሌቫይ ኮልዊል ሌላኛው የቸልሲ ተጫዋች ነው ጉዳት ያስተናገደ ተከላካይ ነው። ሌቫይ ኮሊል በ2026 መጀመሪያ አካባቢ እንደሚመለስ ቅድመ ግምት ተሰጥቷል። እንግዲህ የቼልሲን ጉዳት ሶፊ ተመልከተው፣ በተለይ ተከላካይ ክፍሉ የለም። በቃ ሌቫይ ኮሊል የለም፣ በዲያሽሊ የለም፣ ቺምፖንግ የለም፣ ዌስሊ ፎፋና የለም፣ አዳሪባዮ የለም። ምን ያህል ተከላካይ ክፍሉ ሴንተር ባኩ በተለይ በቃ አደጋ ውስጥ ነው። አሁን ደግሞ ሪስ ጄምስ ተጨመረ። ባለፈው መሃል ተከላካይ ሆነው ሲጫወት የነበረ ተጫዋች ማለት ነው ኦልሞስት ለመሀል ተከላካይነት መጫወት የሚችሉ ሰባት ተጫዋቾች ብቻ ተጎድተዋል። ከዛ ሰዓት ው ሊያም ዴላፕ የለም፣ ኮል ፓልመር የለም። የማጥቃት ሚና ያለው ኃላፊነት ያለው ተጫዋች ኢቭን ባለፈው ጨዋታ ታስታውስ ከሆነ ጆዋ ፔድሮ ጭምር ተጎድቶ ነበር። እንትን ያለው እንዲጫወት የተደረገው ቸልሲና ጉዳቱ እና አንሳ ሶፊ፣ የቸልሲን ጉዳት ሳስብ ግሪም፣ የቸልሲ እንደ ሀገር ብንወስደው ጦርነት ውስጥ ያለ መከላከያ ሚኒስተር እንደ መግባት አይነት ኤግዛክት ያለ ወይም ያለ መከላከያ ሰራዊት ጦርነት ውስጥ የመግባት ስሜት ያለው ነው። ምክንያቱም አሪፍ አገላለጽ ልክ ነው እንዳለ፣ ተከላካዮቹ በሙሉ አንድ እኮ የቀረ የለም እኮ በሙሉ እኮ ነው የተጎዱበት። ግርሚ ተመላላሽ ተጫዋቾች የመሀል ተከላካዮች የመሀል ተከላካይ ከቻሎባ ውጭ ጤነኛ የለም። ቻሎባ ደግሞ በቀይ ካርድ ምክንያት ጨዋታው አልፎታል። ባለፉ በቀጣይ ጨዋታ ሊደረስ ይችላል። ግን ከቻሎባ ውጭ በሙሉ ጉዳት አስተናግዷል። ባዲያ ሼሊ፣ አቺምፖንግ፣ ሌቪ ኮልዊል፣ ወስሊ ፎፋና የጭንቅላ ጉዳት አስተናግሎ ለቀጣዩም ጨዋታ አይደርስም ተብሎ የሚገመት ተጫዋች ነው። በጣም በርካቶች ቀደም ስል የጠቀስካቸው እና ቺምቦንግ እና ባዲያሺልን ጨምሮ ማለት ነው። ሪቼ ጄምስ ሌላኛው የጉዳት ዜና የተሰማው ከሊቨርፑል ጨዋታ በኋላ ወደ እንግሊዝ ብሔራዊ ቡድን ይቀላቀላል ተብሎ ሲጠበቅ ትናንት አለመኖሩ የተነገረ ተጫዋች ነው። ኢንዞ ማሬስካ በዚህ የውድድር አመት ብዙ ውድድሮች አሏቸው። ሻምፒዮንስ ሊግ ይሳተፋሉ፣ ሊግ ካፕ፣ ኤፍኤ ካፕ፣ ፕሪሚየር ሊግ አለ በእንደዚህ አይነት የጉዳት ሁኔታ ውስጥ ነው ሊቨርፑል ማሸነፋቸው ፖዘቲቭ ኒውስ ነው። ግን ከዚህ በኋላ ከዚህ በኋላ ያሉትን ጨዋታዎች እንዴት ነው መወጣት የሚችሉት? በእርግጥ በንጽጽር ከብሔራዊ ቡድን ጨዋታዎች መልስ አነስታነት ያሉ ጨዋታዎች ነው ያሏቸው። ኖቲንግሃም፣ ሰንደርላንድ፣ ወልቭስ፣ አያክስ፣ ቶተናም፣ ቃራባ። ቶተናም ነው እንግዲህ ጠንከር ያለው ቡድን ብለን የምናነሰው በንጽጽር ማለት ነው። ጠንክሮ ሊመጡ ይችላሉ እንግዲህ ወንጆ ፖስቴኮግሉም በዚህ በብሔራዊ ቡድን ረፍት ወቅት ቡድናቸውን አስተካክሎ ሊመጡ ይችላሉ። ሰንደርላንድም ከማንቸስተር ዩናይትድ ሽንፈት አገግሞ ሊመጣ ይችላሉ። ዶ ነው አናቅም። ይህ ግን ቶማስ ፍራንክ ቶተና ቶማስ ፍራንክ ኦንጆ ፖስቲኮግሉ ኖቲንጋም ኖቲንጋም ራሱ ተሻሽሎ ሊመጣ ይችላል። ያ እሳቸው ሊባረሩ ይችላሉ የሚወይ ደግሞ ከቆዩም አስተካክሎ ሊመጡ ይችላሉ እንጂ በየጨዋቱ እየተሸነፈ ኖቲንጋም ጥሩ አይደለም። እና አብዛኞቹ ቡድኖች የሚገጥሟቸው አነሳ አነስ ያሉ ቡድኖች ስለሆኑ ሊጠቀሙ ይችላሉ ተብሎ ይጠበቃል። ቢያንስ ተጫዋቾቻቸው ከጉዳት እስኪመለስላችሁ ኮል ፓልመርም ከኖቲንጋም ፎረስት ጋር እየሄ የብሄራዊቡን ጨዋታ እንዳለቀ በሚመለሰው ጨዋታ ይደርሳል ተብሎ ይጠበቃል። ሶስት ሳምንት ነው የግሮይን ኢንጆሪ ረፍት ነበር የሚፈልገው የምሽት ጉዳቱ እሱም እየተነገረ የሚገኝበት ሂደት ነው ያለው። ስለዚህ ቼልሲ ግን እንዴት ነው የሚዘልቀው? ነው አሁን ሁለት ወር ባልሞላ ጊዜ ውስጥ ናሴና መስከረምና የተጫወቱት ይህን ሁሉ ተጫዋች ከተጎዳበት በቀጣይ ምን ሊገጥመው ይችላል ቡድኑ? በፊፋ የክለቦች ዓለም ዋንጫ አምና በዩፋ ኮንፈረንስ ሊግ፣ በፕሪምየር ሊግ እና መሰሉ ውድድሮች ላይ ካለ ረፍት የተጫወቱ ተጫዋቾች አሉት። ወሳኝ ተጫዋች እንደ ካይሲዶ ኢንዞ ፈርናንዴዝ አይነት ተጫዋቾች አሉት። የእነሱ ዕጣ ፈንታ ምንድን ነው የሚሆነው? ካለ ድካም ካለ ረፍት ሲጫወቱ የነበሩ ናቸው። ድካም አለ፣ ጉዳት አለ። ብዙ ጥያቄዎች ያስነሳል። ካይሲዶ ሰሞኑን በሰጡ አስተያየት በዚህ ክለብ ውስጥ ሌጀንድ ሁኜ መውጣት እፈልጋለሁ እንደ ኒጎሎ ኮንቴ እንደነ ማካሌሌ የቡርኑ ሌጀንድ ሁኜ ነው እዚህ ክለብ መቀመጥ የምፈልገው ዋንጫዎችን ማሳካት እፈልጋለሁ የሚል ግልጽ መልዕክት አስተላልፏል ቸልሲዎች ያምና የፊፋ የክለቦች አለም ዋንጫ ማንሳታቸው የኮንፈረንስ ሊግ ማንሳታቸው እና መሰል ነገሮችን ተከትሎ የቸልሲ ደጋፊዎች ዘንድሮ ተስፋ አድርገዋል በትልቁ ቡድናቸው ናቸው ፕሪሚየር ሊጉ እንዲያነሳ ሻምፒዮንስ ሊጉ እንዲያነሳ ግን እነዚህ ጉዳቶች እንዴት ነው የሚያንቀሳቅሱት ከአስር በላይ የዋናው ቡድን ቋሚ ተሰላፊዎች ናቸው የተጎድጠው ቋሚ የቋሚውን ተቀያሪ አይደሉም ቋሚ የቪኮልዊ ቶሲን አዳራቢዮ ሪቼ ጄምስ፣ ፓልመር፣ ሊያም ዴላፕ፣ አንድሪው ሳንቶስ። ተመልከት፣ እያንዳንዱ የምንጠራናቸው ተጫዋቾች በሙሉ በቋሚ አስራ አንድ ውስጥ የሚገቡ ተጫዋች ናቸው ጤነኛ ቢሆን። ሶ ለኢንዞ ማሪስካ ከባድ ጊዜ እየመጣ ያለ ይመስላል። የውድድር ዓመት ዳርክ ሆርስ ተብሎ የተገመተው ቼልሲ ታቻ ምና ኒውካስል የሆነው አይነት ሁኔታ እንዳይገባ ያስጋል። ኒውካስል ከሁለት ዓመታት ምናምን በፊት በጣም አስደናቂ ቡድን ይዞ መጣ። ሁሉንም ቡድኖች ትልልቆቹን ጭምሮ የሚያሸንፍ ከዛ ሻምፒዮንስ ሊግ ገባ። ውድድሮች በዙበት፣ ጉዳቶች በዙባቸው ሻምፒዮንስ ሊግ ሳይገቡ ነው ያጠናቀው። ከዛ ቀጥሎ ያለው የውድድር ዓመት ዘንድሮ ነው። ወደ ሻምፒዮንስ ሊግ የተመለሱ ኒውካስሎች እንደገና ውድድር ስለሌለ አመቱ ሙሉ ማለት ነው። ቼልሲ ኒውካስል ከገጠመውም ችግር በላይ ነው እየገጠመው ያለው። አሁን የጉዳት ዜናዎቹ መበረከት፣ መብዛት እና ለቡድኑ አስጊ ነገሮች ከፊቱ እየመጡ ያሉ ይመስላሉ። እንዴት አድርገው እንዞ ማሬስካ ማኔጅ ያደርጉታል የሚለው በጣም የሚጠበቅ ጉዳይ ይመስለኛል። እና በዚህ ሁኔታ ውስጥ ነው ሊቨርፑል ማሸነፍ ትልቅ ትልቅ ትልቅ ስኬት ነው። ግን ከዚህ በኋላስ ባሉት ሂደቶች ቸልሲ እንዴት ነው የሚሆነው? ወደ ታህሳስ ወደ ጥር ወር እየተጠጋን ስንመጣ በየሶስት ቀኑ ውድድሮች ሲከናወኑ፣ በየሁለት ቀኑ ውድድሮች ሲከናወኑ፣ ትልቅ ጨዋታዎች ሲከናወኑ ምንድነው የሚሆነው ቸልሲ ያን ወቅት እና አሁን ላይ እየገጠሁን አሁን ለምሳሌ ሌቪኮሉዊል ለአመቱ ሙሉ የተጎዳ ተጫዋች ነው። ኤሴልን የሌቪኮሉዊል ጉዳት ተመሳሳይ ጉዳት ላለማምጣታቸው ማስተማመኛ መስጠታችንም ተወሲን አዳራቢው ረጅም ጊዜ ርቃል እየተባለ ነው ያሉ ኢቨን ኮል ፓልመር ለተወሰነ ጊዜ ይሄ ጉዳቱ ሊያስቸግረው ይችላል ይሄ ሮሮን ብዙ ተመልሶ ይመጣባል። ቶሎ የግሮን ችግር ጉዳት፣ ግሮን ዳነ ሲባል ተጫዋች መልሶ ይነሳል። ትንሽ በተለይ ይሄ ስትረች የሚያደርግ ያጫወት ሁኔታ፣ እግርን ለመዘርጋት ኳስ ለማስጣል የሚደረግ ሂደት ግሮይንን መልሶ ያመጠዋል። አስቸጋሪ ጊዜ ነው እንግዲህ። የጥር የዝውር መስኮት መጥቶ ቢያንስ የተወሰነ ማረፊያ ቶድ በሆኒ ካላመጡላቸው ኢንዞ ማሬስካ በዚህ ቡድን እና በዚህ ጉዳት መጠን እኔ የሚቸገረው ይመስለኛል የዘንድሮ ወድር ዓመት ቶፕ ፎርም ለመጨረስ ሻምፒዮንስ ሊግ እግር ኳስም ለመጨረስ በጣም የስኳዱ እየጠበበ መምጣት ከባድ ችግር የሚፈጥር ይመስለኛል፣ ግርምዬ።